ከክርስቶስ ልደት በፊት በአምስት መቶ ሰማንያ ሰባት የኢየሩሳሌም ከተማ በባቢሎን ግዛት ጥቃት ደርሶባት ነበር። ከዓመት በኋላ ከተማይቱና ቤተ መቅደሱ ተዘርፈው ተቃጠሉ። በሺዎች የሚቆጠሩ እስራኤላውያን ከቤታቸው ተወስደው በጥንቷ ባቢሎኑ ውስጥ እንዲሰፍሩ ተደርገዋል። ግዞተኞች ሆኑ። እናም አዲስ አማልክት ባሉበት አዲስ ባህል የተከበቡ አናሳዎች ሆኑ። በዚያም አንዳንድ እስራኤላውያን አመፅ በማድረግ ወይም ለቀው በመውጣት ባቢሎንን መቃወም መረጡ። ሌሎች ደግሞ የባቢሎንን የአኗኗር ዘይቤ በመከተል እነዚህን አዳዲስ አማልክት እንደ ራሳቸው አድርገው ተቀበሉ። ያሉ አማራጮች እነዚህ ሁለቱ ብቻ ናቸው ለታስብ ይሆናል። ነገር ግን ነቢዩ ኤርምያስ ፈጽሞ የተለየና ያልተጠበቀ ነገር እንዲያደርጉ ነገራቸው፤ በዚያ እንዲኖሩ ቤቶችን እንዲሰሩ፣ አትክልት እንዲተክሉ፣ የቤተሰባቸውን ቁጥር እንዲያሳድጉ፣ ከሁሉም በላይ የሚያስጠንቀው ደግሞ የባቢሎንን ሰላም እንዲሹና ስለ ባቢሎን ወደ ጌታ እንዲጸልዩ መንገዱ ነው ታዲያ ይህ እንደ ሶስተኛው መንገድ ነው። አዎ፣ ይህ ማመቻመች ወይም አመፅ ይመስላል። ምን ይመስላል? እንግዲህ ይህን ጥያቄ የሚመረምር አንድ ሙሉ የመጽሐፍ ቅዱስ መጽሐፍ አለ። ይህም የዳንኤል ታሪክ ነው። ዳንኤል ወደ ባቢሎን ግዞት ከተወሰዱት እስራኤላውያን መካከል አንዱ ነበር። ዳንኤል ከንጉሳዊ ቤተሰብ የተወለደና የተማረ በመሆኑ ከጓደኞቹ ጋር በመሆን በባቢሎን ከፍተኛ ፍርድ ቤት እንዲሠራ ተመደበ። ለጠላት መስራት ይህማ ማመቻመች ይሆናል። ወይም የንጉሱን አመኔታ በማግኘት ከውስጥ ሆነው ሊጥሉት ይችላሉ ይሆናል ብለህ የምትጠብቀው ይህን ነው። በምትኩ ግን የኤርምያስን ምክር ተቀብለው ሦስተኛውን መንገድ መረጡ። የባቢሎን ንጉሥ አገለገሉ። ከዚያም አልፎ የባቢሎናውያንን ስም ወሰዱ። ልብሳቸውን እንኳን ለብሰው ነበር። ስለዚህ የባቢሎንን ሰላም ይሻሉ። ይህን ሲያደርጉ ባህላቸውን አይተውም ማለት ነው። እንደዚያ ሊመስል ይችላል። እንደ እውነታው ከሆነ ግን አልተውትም። ማንበብህን ስትቀጥል ታሪኩ ቀይ መስመር ያሰምሩበትንና ለአምላካቸው ታማኝ መሆንን የመረጡበትን እንዲሁም የባቢሎናውያንን ተጽዕኖ አሻፈረን ያሉበትን አጋጣሚዎች ትኩረት ይሰጠዋል። እስኪ ለምሳሌ ለምሳሌ ለባቢሎን ጣዖት እንዲሰግዱና ንጉሱን እንደ አምላክ ቆጥረው እንዲሰግዱ በታዘዙ ጊዜ ያን ያህል ርቀው አይሄዱም። በትክክል እውነተኛ ታማኝነታቸውን የምትመለከተው በዚህ ነው። የባቢሎኑ የሥልጣን አምልኮ ትዕቢቷን፣ ኢፍትሐዊነቷን እንዲነቅፉ ይጠይቃቸዋል። ሆኖም ግን ይህን የሚያደርጉት በአመፅ መንገድ ሳይሆን ሕይወታቸውን ለሞት አሳልፈው በመስጠት ነው። ስለዚህም እግዚአብሔር ዳንኤልና ጓደኞቹ ላሳዩት ታማኝነት ሲታደጋቸው ይታያል። ስለዚህ ባቢሎንን ያገለግላሉ እንዲሁም ሰላሟን ይሻሉ። ሆኖም ግን ታማኝነታቸው ምንጊዜም ለእግዚአብሔር ነበር ማለት ነው። በትክክል ኤርምያስ ሲያስበው ይህንኑ ነበር። የስደት መንገድ የታማኝነት እንዲሁም የተቃውሞ ጥምረት ነው። ስለዚህ አሁንም ስደት ላይ ናቸው። ታዲያ ግን ዳንኤልና ጓደኞቹ ወደ ቤታቸው መሄድን አይናፍቁም? አዎ እንዲያውም ዳንኤል እግዚአብሔር ባቢሎንን አፍርሶ እውነተኛ የሰላም መንግሥት ለመፍጠር አንድ ገዥ እንደሚልክ ያምን ነበር። ይህ ገዥ መቼ እንደሚመጣ ነበር ያሰበው። በእርግጥ በእርሱ የሕይወት ዘመን ውስጥ እንደሚሆን ያስብ ነበር። ሆኖም ግን ከባቢሎን በኋላ ሌላ ጨቋኝ መንግሥት፣ ቀጥሎም እንዲሁ ሌላ፣ እንደገና ሌላ ጨቋኝ እንደሚመጣ በህልሙ አየ። እናም ባቢሎን ወደቀች፣ እስራኤላውያንም ወደ አገራቸው ተመለሱ። ሆኖም ግን አሁንም ባቢሎንን በተካው ኃይል አገዛዝ ስር ናቸው። ስለዚህም በስደት የመቆየትን አስተሳሰብ ይዘው እውነተኛው ቤታቸው ወደ እነሱ እስኪመጣ ድረስ ይጠብቁ ነበር። እናም በዚያ ለሌላኛው ባቢሎንን ተክቶ ለመጣው አዲስ ገዢ ያንኑ የታማኝነትና የእምቢተኝነት ተግባር ይዘው ቀጠሉ። ይህ ደግሞ ወደ ኢየሱስ ዘመን ይመራናል። የነበረው አገዛዝ የሮም ሲሆን፣ ገዢውም ቄሳር ነበር። በዚህም ዘመን የተወሰኑ እስራኤላውያን ሮምን መቃወም ይፈልጉ ነበር፣ ሌሎች ደግሞ የሮም ባህልንና አማልክቶቻቸውን መቀበልን መረጡ። ነገር ግን ኢየሱስ የዳንኤልን የታማኝነትና የእምቢተኝነት መንገድ ይዞ ሲሄድ ተመልከት። ለምሳሌ ለቄሳር ግብር መክፈል ተገቢ ነው ብሎ የተናገረ ጊዜ ዲናሩን መልሳችሁ ስጡት ይላል። ነገር ግን ቄሳርን ከእግዚአብሔር ጋር በማመሳሰል እንዳይሳሳቱ ተናግሯል። መላ ህይወትህና ታማኝነት የሚገባው ለእግዚአብሔር ብቻ ነው። ስለዚህ የኢየሱስ መንገድ የታማኝነትና የእምቢተኝነት መንገድ ቅልቅል ነው። አዎ፣ ልክ ተከታዮቹ ጠላቶቻቸው እንዲወዱና እንዲባርኩ እንዳስተማራቸው ነገር ግን የኢየሩሳሌምና የሮም መሪዎችን ብልሹ አካሄድ ተቃውሞ በመናገሩ ታስሮ ነበር። የሥልጣን አምልኳቸውን ነቅፏል፣ ይህም ሕይወቱን አስከፍሎታል። ነገር ግን እግዚአብሔር ከሙታን በማስነሳት የሕዝቦች ሁሉ ንጉሥ አድርጎ ታደቀው። ዳንኤል ተስፋ ያደርግ የነበረው ንጉሥ በትክክል ኢየሱስም። አንድ ቀን መንግሥቱ እንደሚያሸንፍ ቃል ገባ። ስለዚህ ይህ እውን እስከሚሆን ድረስ ተከታዮቹ የግዞት ዓይነት ሕይወት ይመራሉ። በትክክል ለዚህ ነው ሐዋርያው ጴጥሮስ የኢየሱስ ተከታዮችን እንግዶችና መጻተኛዎች በማለት የሚጠራቸው። በሚኖሩበት ቦታ ላሉ ባለሥልጣናት እንዲታዘዙ እንዲሁም ሰዎችን ሁሉ እንዲያከብሩና እንዲወዱ ነግሯቸዋል። ነገር ግን ይህ እውነተኛ መኖሪያቸው እንዳልሆነ ደግሞ ያሳስባቸዋል። እየኖሩ ያሉት በባቢሎን ውስጥ ነው። የሚኖሩት ግን በባቢሎን ውስጥ አይደለም። ባቢሎን አሁን የለችም። ወይም አለች እንዴ? በመጽሐፍ ቅዱስ ውስጥ ባቢሎን ሰናይና እኩይን ዳግም ለሚበይነው የጣዖት አምልኮ ታማኝነትን ለሚጠይቅ የትኛውም አይነት ሰብዓዊ ተቋም ምሳሌ ሆና ተገልጻለች። እሺ፣ ስለዚህ ሁላችንም የምንኖረውና የምንሰራው በባቢሎን ውስጥ ነው። ነገር ግን ታማኝ መሆን ያለብኝ የበለጠ ታላቅ ለሆነው አካል ሆኖ ሳለ የባቢሎንን ሰላም እንዴት መሻት እችላለሁ? የኢየሱስ ተከታዮች ታማኝ በመሆንና በሚተኝነት ውጥረት ውስጥ እንዲኖሩ ተጠርተዋል። ይህ ነው የግዞቱ መንገድ።